የማክሮ ኢኮኖሚ ማሻሻያ ወደ ተግባር ሲገባ ለውጥ እንዲመጣባቸው ትልቅ ትኩረት ከተሰጣቸው ዘርፎች መካከል የእንስሳት ሀብት አንዱ ነው። እናም በህገ ወጥ መንገድ ወደ ውጭ የሚወጡ እንደ ወርቅና ቡና ያሉ ምርቶችን ወደ ትክክለኛው መስመር ለማስገባት በተተጋው ልክ በእንስሳት ዘርፍ ላይም ያንን ማድረግ የግድ ብሏል። በዚህም በአፋር ክልል ወደ ስራ የገባውን የሚሊ ኳራንታይንን የመሰሉትን ማዕከላት በመጠቀም በዚህ ዓመት ብቻ ከዘርፉ ከ128 ሚሊዮን ዶላር በላይ ማግኘት ተችሏል። በላይቭ እንስሳት ወይም ደግሞ እንስሳትን እንዳለ የቁም እንስሳትን በመላክ በንግድና ቀጣናት ስር በኩል ክትትል የሚደረገው፣ ሁለተኛ ደግሞ በቄራዎች ታርዶ ኤክስፖርት የሚደረገው። ከሁለቱ ወደ 128 ሚሊዮን ዶላር ኢትዮጵያ ግልጣለች ባለፈው ዘጠኝ ወር። ይሄ በጣም ትልቅ ለውጥ ነው ሚል የኳራንቲን አፋር ላይ ባለፈው ሁለተኛ ዓመቱ ነው ወደ ስራ ያስገባ ነው። ከዚህ በፊት የኛ እንስሶች በጎረቤት ሀገራት ስም ነበር ኤክስፖርት የሚደረጉት። አሁን በሚሌ በኩል ኳራንቲን ውስጥ ገብተው የኢትዮጵያን ስም ይዘው እንዲወጡ አድርገናል። 80 በመቶ በላይ የሀብት መሰረቱ የእንስሳት ዘርፉ የሆነው የአፋር ክልልም በዚህ ኳራንታይን በኩል ህጋዊ መንገድን የተከተለ የገበያ እድል ተጠቃሚ በመሆን የድርሻውን እየተወጣ ነው። ሚሌ ኳራንቲን ፋንክሽናል ካረግን በኋላ በዚህ ዓመት ብቻ 480 ሺህ እንስሳት ይህ ማለት ከ128 ሚሊዮን ዶላሩ ወደ 50 ፐርሰንቱ በዚህ በላይ በእንስሳት ቁጥር ደግሞ 480 ሺ እንስሳት ከአፋር ነው ኤክስፖርት እንዲሆን ያደረግነው። ትልቁ ያንን እንስሳቱ በተለያዩ መልክ፣ በኮንትሮባንድ መልክ፣ በእንግልት መልክ በማርኬት ጥረት የነበሩ ችግሮችን መፍታት አሁን ላይ በቁም እንስሳት ዘርፍ ይስተዋል የነበረውን ልጓም ያጣ ሕገወጥ መንገድ የመግታት ተስፋ ሰጪ ውጤት መታየት ጀምሯል። ግን ደግሞ ይበልጥ በመስራት የችግሩን ሰንኮፍ ነቅሎ የሀገርን የዘርፉ ተጠቃሚነት ለማሳደግ መትጋት የግድ ብሏል። እናም መሰል የኳራንታይን ማዕከላትን ቁጥር የማስፋትና አካባቢያዊ ገበያዎችንም ሕጋዊ መንገድን የተከተሉ ለማድረግ ስራዎች እየተከወኑ ነው። እሱ በቂ ስላልሆነ ሳተላይት ኳራንቲን ጣቢያዎችን ድሬዳዋ ላይ፣ ጅጅጋ ላይ ቦረና ላይ ስራ ውስጥ እያስገባን ነው። በቅርቡ የጅጅጋ ኳራንቲን ይጠናቀቃል። ተጨማሪ ከጅጅጋ ቀጥታ የምናወጣበት ሁኔታ ይኖራል። አሁን የእንስሳት ሀብታችን በኔ እይታ ቡናና ወርቅ ብቻ ሳይሆን ቀጥሎ ኢትዮጵያ ትልቅ የውጭ ምንዛሪን የምታገኝበት ዘርፍ እንዲሆን እነዚህን መሰረተ ልማቶች ወደ ስራ የማስገባት ስራ ይጠይቀናል። አካባቢ ገበያዎቹን መስርተን ወደ 18 ተቋማቶች ፈንክሽናል የሆኑ ሌሎች ወረዶች፣ ዞኖች፣ ኢቭን አጎራባች አካባቢ ያማከሉ የገበያ ፕሌሶቹን የገበያ ማስጫ ተቋማቶቹን በመስራት ውሃ ያላቸው ማኑ ያላቸው ማቆያ ያላቸው እነዚህ ከፕሮጀክቶች ከአፍሪካ ልማት ባንክ ከድራይቭ ፕሮጀክት እና ከሚኒስትር መስሪያ ቤት ጋር ታግዘን ይህ ስራ እየሰራን ነው። መንግስት የቁም እንስሳት ግብይትን በህጋዊ መንገድ ለመከወን ሲሰራ ጤናቸውን መጠበቅንም ቀዳሚው አድርጓል። ይህም እንስሳቱ ያለምንም ውጣ ውረድ በቀጥታ ለውጭ ገበያ የሚቀርቡበትን እድል የሚያሰፋ ይሆናል። በግብርና ባለስልጣን በኩል እንስሳቶቻችን ጥራትና ስታንዳሩን ጠብቆ ሊወጡ የሚችሉበትን አቅም ፈጥረናል። ኢንተርናሽናል ሰርቲፊኬት አግኝቷል። ግብርና ባለስልጣን በብዙ የእንስሳት ውጤቶች ባለፈው ሳምንት ላውንች ያደረገ ነው። ትናንት ከ600 ሚሊዮን በላይ የሚያዋጡ የእንስሳት ጤና አጠባበቅ ክሊኒኮችን ተንቀሳቃሽ ከአርብቶ አደሩ ጋር የሚሄዱ ለሁሉም የአርብቶ አደር ክልሎች እየሰጠን ነው ያለ ነው። ለቁም እንስሳት ግብይት ትልቁን ድርሻ በማበርከት እየሰራ ያለው የአፋር ክልልም ዘርፉ የበለጠ ውጤታማ የሚሆንበትን አውድ ለማሳደግ ህገወጥ ተግባርን ከመከላከል እስከ ተቋም ማሻሻያ በማድረግ እየሰራሁ ነው ብሏል። ትራንስፖንደር የሚባሉ ደግሞ ከድንበር ድንበር የሚተላለፉ በሽታዎች ላይ ትኩረት አድርገን የምንሰራ ስራ ይሆናል። ሴክተሩ ደግሞ በክልል ደረጃ ራሱን ችሎ ምክንያቱም 86 በመቶ እንስሳት ሀብት ላይ የተመሰረተ ኑሮ የተመሰረተ ማህበረሰብ በመሆኑ ይህን ትኩረት አድርጎ የክልል መንግስት ደግሞ ሴክተሩ ራሱን ችሎ ከግብርና ግብርና ስንል ላይቭስቶክንም ክሮፕንም ይዞ ላይቭስቶክ ፓርት ራሱን ችሎ ቢሮ ሆኖ የሚሰራበት አደራጀትም በዚህ መንገድም ኢትዮጵያ ያላትን የቁም እንስሳት ካብቷን በአግባቡ ጥቅም ላይ በማዋል የዘርፉን ምርታማነት ማሳደግ ትኩረት የተሰጠው ጉዳይ ሆኗል።